ብለው የሚያስቡ ሰዎች ናቸው። ሰው አይደለም ብለው የሚያስቡ ናቸው። መልእክተኛ ነው የፈለገውን ያደረገው ትክክል ነው ብለው ነው የሚያምኑት። ኦርቶዶክስ ንጽሕት ነው የሚለዋት አይደለች አይልማ፣ መጽሐፍ ቅዱስ ከአዳም የወረስነው ኃጢአት ሁላችንንም የዋጀንን ክርስቶስ በጸጋው የመረጣት እናት ናት። ራሷ የባሪያይቱን መዋረድ አይቷልና ብላ የተናገረች እናት ነው ያለች ራሷ ቃል በቃል ማለት ነው። ስለዚህ በነቢዩ መሐመድም ስትመጣ እንደ ሰው አደለም ይታ፣ ሰው የመጨረሻ መልእክተኛ የተለየ አርገ ይስሉታል። ስ ፐርሰን ስለዚህ እነሱን በሁለቱ መካከል የፈለግከውን አርገ ብትናገር ለአላ ነው የምንዘምረው ይላሉ። አይዘምሩም። ድዋ ሲያደርጉ ይቅርታ፣ ድዋ ሲያደርጉ አደለም፣ መዝሙሩላ ለመሐመድ አለ ነቢዩ መሐመድ አሁ መሐመድ አለ አሁን ለቅዱስ ድንግል ማርያም ለገብርኤል ምናምን መዝሙር እንዳለው ለነብዩ መሐመድ መዝሙር አላቸው። አላህ ብቻ ነው የሚመለከው ይላሉ። ታዲያ ነብዩ ምን አገባው? ለምንድን ነው የምትዘምርለት? እዚህም ጋር ለአምላክ ብቻ ነው የሚመሰግነው ይላሉ። ምስጋና የሚገባው እሱ ብቻ ነው ይላሉ። አብረው የሚያመሰግኑትን ሰዎች ከእነሱ ከዘመርክላቸው ምንድነው ሊሆን የሚችለው ወደ አምልኮ ገባ ማለት ኮንፊውዝ እያደረጉ ሰውን እጥብ አድርገው በእነሱ መንገድ እንዲሄዱ ያደርጋል። ግን ትልቁ ችግር ፍጡር ላይ ፎከስ ስታደርግ ነገር ይበላሻል። ፍጡር ላይ ፎከስ ያደረግ ጊዜ ዩደ ስለዚህ ብዙ ችግራችን የነበረው ያ ነው፣ እንዳልከው ለክርስቶስ ሩቅ ያልሆንን ሰዎች ያለን ግን ያልገባን ሰዎችም አለ። ክርስቶስ አልገባኝም፣ ለክርስቶስ ሩቅ አይደለም ፈልገዋለሁ ሙሉ ግን አልገባኝም። የሚያስረግጥ ማህተም አላረግኩኝ ነበር አላደረኩኝም። ለዚህ ነው ሰላሳ ቦታ ስረግጥ የነበረው ገባ ማህተም አላረግኩ። እኛ አባት አምጥተው እግዚአብሔር አምላክ አንዳንዴ ሰው ምክንያት ይሆናል። እሳቸው ተከሰሱበት የሆን ማኛ ዳለበት እየልዩነቱ እሳቸው ተከሰሱበት። በአደባባይ እንዳይሰብኩ ነው የተባሉት። ምንም እንዳያደርጉ የቁም እስረኛ ነው የሆኑት። በቃ እዛ ውስጥ እንዳይንቀሳቀሱ ነው የተደረጉት። እሳቸው ሌላውን ግን ብርሃን አውጡ፣ ቀን አውጡልኝ፣ አባታችን ቀን አውጡልኝ። የእኔ ባለውለታ አቡነ ገብርኤል ናቸው። ቀን አውጥተውልኝ ይኸው እኔ ብቻ ሳልሆን ብዙ ወገኖቼ እየጠየቁ ነው። ይብን እነ ልደት በቁጭት ሲናገር ስለዚህ ንግግር በቁጭት እንዴት እንዲባላል ብሎ ሲናገር የልደትን ላሰማ በጣም ተናዶ ማለት ነው፣ አንጀቱ ተቃጥሏል። ለምን ኦርቶዶክስ ተሰድባበታለች ኦርቶዶክስ ሙልጭ አድርጋ ተሰድባበታለች። ስለዚህ ይሆል ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች ማለት ነውር ከነውርም በላይ ነውር ነው። አንሱት። እናንተ ገና ለገና ሰብስክራይበር ሰብስክራይበራ ጨምር አድርጋችሁ የቤተክርስቲያን ሁሉ ገላን አትክተቱ። አንሱት ፕሊስ። ያለበለዚያ አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው ይሄንን ዩቲዩብ ዋጋ የተከፈለበት ወንጌል ነው። የቀል ትምህርት አይደለም። ዋጋ የተከፈለበት ነው። ቅዱሳን አባቶቻችን የተሰዉበት ነው፣ የሞቱበት ነው። በደም የተሰበከ ወንጌል ነው። እንደ ቀል ለዩቲብ መነገጃ አይደለም ይሄ ወንጌል። አስተካክሉት፣ አስተካክሉት፣ አዛሄል ሚዲያ አስተካክሉት። ትክክለኛ ነገር አለ የሚያስቀመጣችሁት። አስተካክሉ፣ አስተካክሉ፣ አስተካክሉ፣ አዛሄል ሚዲያ ባለቤቶች

የሚመላለስ ያለ ስጋ ነው። ይህ ደግሞ አዲስ ኪዳናችን ትምህርት የመቤታችን ደም የፈሰሰው የመቤታችን ስጋ የተቆረሰው የምንበላው የመቤታችን ስጋ ነው የምንጠጣው የመቤታችንን ደም ነው ብለን አስተምረን አናቅም። ከተባህዶ በኋላ ከተዋህዶ በኋላ ያ ስጋ ያ ደም የስግቡ ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግቡ ቃል ስጋ ነው እንጂ ሌላ የማንም ማለት ነው። መስቀል ላይ የዋለው የድንግል የስጉ ቃል ነው። ይሄ ነው ተዋህዶ። ባይዘወይ ራሳቸው በዚህ ትምህርታቸው ከተዋህዶ መሰረት ጋር የኦርቶዶክስ ተዋህዶ ስጋና ደም ተዋህዶ፣ ስጉ ቃል የሚለው በመጀመሪያ ቃል ነበረ፣ አዎ ስጋ ሆነ በእኛ ዘንድ አደረ የሚለው የዮሐንስ መልእክት ይሄንን የሚናገር ተዋህዶ። እዛ ላይ ነው የተመሰረተ። ተዋህዶ የተባለችለትን ምክንያት እሱ ነው። አየህ አሁን ልደት፣ ይሄ ልጅ በጣም ወንጌል ገብቶታል። አሁን እናውራ ከተባለ ዮንዬ፣ እውነት ለመናገር እንደዚህ አይነት ትምህርቶች ሲመጡ የሚጠራው ነገር እየጠራ ይመጣል። ደስ የሚለኝ በዛ ምክንያት ነው። በጣም ደስ ይለኛል። ገባ፣ የተንሻፈፈው ትምህርት ይስተካከላል። ደስ የሚለኝ ነገር ከውስጥ ከውስጥ እውነት የገባቸው ሰዎች አሉ። እነዚህ ሰዎች በጣም ጠንክረው እንዲያገለግሉ እግዚአብሔር አሁን ከበራላቸው በላይ ብርሃኑ እንዲያበራላቸው በጌታ በኢየሱስ ክርስቶስ አምነን የዳንን ዳግም የተወለድን ሰዎች በጣም በጣም ልንጸልይላቸው ይገባል። የወንጌል አቅሙ ቅዱሳን የኛ የምስክርነት ቃል ብቻ አይደለም፣ ጥሩ ነው በመመስከር አምላለሁ። ነገር ግን ጸሎት በጣም በሞስት ፓወርፉል ነገር ነው። ምክንያቱ እስካላችሁ ለሰዎች አብርሆትን የሚሰጥ ጌታ ነው። እነ ጴጥሮስ ነግር ያቸኋሉ መንፈስ ቅዱስ ከመጣባቸው በኋላ የመሰከሩት ምስክርነት ነው በአንድ ቀን በጣም ብዙ ሺህ ሰው ጌታን እንዲከተል ያደረገው። አሁን የዚህ ዓለም ገዢ ልቦናቸውን አሳውሮባቸዋል ይላል መጽሐፍ ቅዱስ። ተጋላ አይተው እንዳያዩ ሰምተው ደግሞ እንዳይመለሱ የዚህ ዓለም ገዢ የማያምኑትን ሰዎች ልቦና አሳውሯል። ይሄንን የዚህ ዓለም ገዥ የተባለውን ማሸነፍ የምንችለው በጸሎት ነው። መጀመሪያ ኢየሱስ ክርስቶስ እንደዚህ ተናገረ፣ ኃይለኛውን ሳያስሩ ኃይለኛው ቤት ገብቶ መበዝበዝ አይቻልም አለ። አለቅ ጉዳይ ነው። ስለዚህ በጸሎት ድል ማድረግ እንችላለን። በጸሎት ኃይለኛውን ማሰር እንችላለን። በጸሎት ኃይለኛው ቤት የተባለው ኃይለኛ ያለው መጽሐፍ ቅዱስ ሆነ የዚህ ዓለም ገዢ የብዙዎችን አእምሮ በተለያየ አይነት ነገር ይዟል። ብዙዎች ተጨንቀዋል። አየህ አሁን አንዳንድ ሰዎች ኮንፊዙ ሆኗል። ኢየሱስ እኮ ነው። አየህ አሁን የሚጠይቁትን ልጆች ምናምን ካየህ እኮ ኮንፊዙ ሆኖ እኮ ነው። ታዲያ ለምንድን ነው ወደ ብርሃኑ የማይመጡት ብለህ ስትጠይቅ በዚህ ግራ መጋባት ውስጥ ሆኖ የዚህ ዓለም ገዢ አንቆ ይዟቸዋል። ይህንን መንፈሱ ሲመጣ የዚህ ዓለም ገዢ ሲመታ እነሱ በቀላሉ ለጌታ ነገር ይለቀቃሉ። አሁንን የምፈራው ብዙ ሰዎች እንደ አዲስ ወንጌል የምሰብክላቸው ኦልሬዲ ወንጌልን ሰምቷል። በሰሙት ወንጌል ግን እንዳይድኑ ያደረጋቸውን የዚህን ዓለም ገዢ ክፉ ዲያብሎስ ሰይጣንን ስንገስጸው እሱ ኃይሉ ሲመታ ብዙ ነፍሳት ወደ እግዚአብሔር መንግስት ይጨመራሉ እና በእውነት ቅዱሳን እንደዚህ እናድርግ እግዚአብሔር ብዙ ሰዎችን ያድናል። እኔ በጣም እርግጠኛ ሆኜ እነግራችኋለሁ፣ ወንጌል ከምድር ጫፍ እስከ ጫፍ ይሰበካል። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። ጊዜው አልቋል። በጣም ጥቂት ጊዜ ነው ያለ። ስለዚህ ሰይጣንም ጊዜው እንዳለቀ አውቆ በኃይል እየሰራ ነው። እኛም ደግሞ ጊዜው እንዳለቀ አውቀን በትጋት ልንሰራ ይገባል። እግዚአብሔር ይህንን ጸጋ ያብዛልን ይሁን የአደንድ ፍ ተዴ የእግዚአብሔር ሰራተኞች ነን። በቃ ሰዎች እንዲድኑ ነው የምንፈልገው። እኛ ሃይማኖተኞች አደለም። ኢየሱስ እንዲበራ ነውልፈልገውላም አጀንዳ ልፈልግ የለ በዚህ የውቁኝ የለ በዚህ ምን የለ እሱ ሰላም ይሰጣል። ህይወት የሰጠ ስለሆነ ሰላም የሚሰጠው እሱ ነው። እውነትም መንገድም መዳኛ መዳኛ እውነትም መንገድም እሱ እንደሆነ ቃል በቃል አስቀምጥ እንዲህ አድርጎ ነው ያስቀምጠው ሶስቱንም አገናኝቶ ነው በአንድ በአንድ በአንድ በአንድ ጥቅስ ላይ እውነትም መንገድም ህይወትም እኔ፣ በእኔ በቀር ወደ አብ የሚመጣ የለም። ጨረሱ ምንም ሊያከራክር ሊያደባድብህም። ይህ ግን የሚገለጥልህ በመንፈስ ቅዱስ ብቻ። አውቀዋል እኮ ይህን ጥቅስ በፊት አውቀዋል። ማወቁ ሳይሆን መገለጥ፣ ቅድም ያልከው ጋር ማወቅ ሳይሆን መገለጥ የሚባለው አለ። ቅድም አልከው፣ ከጫፍ እስከ ጫፍ መጽሐፍ ቅዱስን በሸመደድክ አይደለም መገለጥ፣ ሲገለጥልህ ነው የምታውቀው። እና ለዛ እግዚአብሔር ይከል እኔ ሁሉንም ሶስቱንም መንገድ የሰጠኝ አምላኬ እሱ ክብር ምስጋና ይግባ እኔ በጣም የደስታ ህይወት ጀምሬያለሁ ደስም ያረካኝ ጥያቄ የተመለሰበት ያልተንከራተትኩበት ቦታ የለም በእውነት ነው የምልህ በራሴ ለም ማወቅና መገለጥ እንደሚለይ እግዚአብሔር አምላክ ነው ያሳየኝ ማወቅና መገለጥ በጣም አዋቂዎች ብዙ አሉ እንዳልኩ ፈሪሳውያን በጣም አዋቂዎች ናቸው

ምንትሻይበጣም ባይዘይ በጣም በዮኒ ተደንቅ ያለው በእውነት የዘ ፕሪቸር በቃ ትክክለኛ የጌታን ሀሳብ እየሰበከ እየተናገረ ነው ያለው እና ዮኒዬ፣ ብዙ ሰዎች ይድናሉ በአንተ ፕሊዝ፣ ኬፒታ በቃ ጸልዬ እግዚአብሔርን ቃል እያነበብክ ይሄን አገልግሎትን አታቁም። ነገ በጣም ብዙ ምስክርነቶች ይሰማል። እግዚአብሔር ለአንተ ብቻ ሳይሆን ለብዙዎች መዳን ምክንያት ነው የሚያደርገህ። አንተ ብቻ እንድትድን አይደለም ይህንን ነገር የገለጠልህ እና ቅድም ስትል ነበረ ማወቅና መገለጥ ይለያያል ስትል ነበርና ልክ መገለጡ ሲመጣ የምትናገረው ነገር ሰዎችን ሁሉ ነው የሚነካው። ሊትራሊ ሰዎች ይነካሉ። እና እኛ የምናውቀው ኢየሱስን የምናውቀው አብረን የኖርነው ሰዎች እንኳን እንነካለን በአንተ ንግግር፣ አንተ ስትናገር እና አማይ ራይት ሳምዬ ልክ ነኝ አይደለ? ሲናገር ሰብስታንስ ያለው ነገር ነው እየሆነ ያለው። እና ማን ምን እንደሚሆን በማን ህይወት ምን እንደሚሆን አናውቅምና ሆን ይህን ነገር አብተቀጥል

መጽሐፍ እንደሚናገር ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ከእናንተ ልጁ አሳ ቢለምነው ጊንጥ የሚሰጠው ማን ነው? እናንተ ክፎች ሆናችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ የሰማዩ አባታችሁ ለሚለምኑት እንዴት መንፈሱን አብልጦ አይሰጣቸው ተብሎ እንደተጻፈ መንፈስን አብልጠ ስለሰጠን ደግሞም ስለምትሰጠን እናመሰግንሃለን። አባባት ወይ በጌታ በኢየሱስ ክርስቶስም በህይወታችን ላይ የበራው ይሄ ብርሃን ኢየሱስ ክርስቶስን እስከምንመልስ እስከምንመስልበት እስከዚያች ቀን ድረስ እየተጫ ጨመረ እንዲበራ ወደ ፍጹምነት ሙላት እንደሚያድግ ሰው ባለንበት እንዳንቀር ወይንም ወደኋላ እንዳንንሸራተት እጆቻችንን ይዘ እግዚአብሔር ሆይ እስከ ፍጻሜ ድረስ እንድትመራን ራሳችንን ለታመኑት እጆች አደራ እንሰጣለን። አባ አባቶ በኢየሱስ ክርስቶስ ስም አሁንም በመንፈስ ቅዱስ እሳት እንድታቀጣጥለን በህይወታችን ሊቃጠል የሚገባው ማንኛውም አይነት የስጋ ስራ፣ የዓለም አሰራር፣ የጠላት ተግዳሮት በ በኢየሱስ ክርስቶስ ስም በመንፈስ ቅዱስ እሳት እንዲበላ በጌታ በኢየሱስ ስም ወርቅ በሳት እንደሚፈተን እንዲሁ የሰው ህይወት በመከራ ይቀመማል ተብሎ እንደተጻፈ እግዚአብሔር ሆይ ህይወታችን ላይ የማትከብርባቸው ማንኛውም አይነት የስጋ ሀሳብ የጠላት አሰራር የጠላት ተግዳሮት በኢየሱስ ስም እየተራገፈ እየወደቀ እየወደቀ እግዚአብሔር ሆይ ብርሃን በህይወታችን እየደመቀ እንዲመጣ ለክብር ዕቃ እንድታደርገን በኢየሱስ ስም እንጸልያለን። ዛሬ ከተነጋገርነው ነገር የተነሳ ወደ ብዙዎች ጆሮች የገባው እነዚህ ቃላቶች፣ ኢየሱስ ክርስቶስ እንደተናገረ እኔ የምናገረው ቃል መንፈስ ነው ህይወት ነው ብሎ እንደተናገረ መንፈስ ሲመጣ ለሞተው ነገር ህይወትን ይሰጣል። በጌታ በኢየሱስ ስም ዝም ብሎ ፊደል እንዳይሆን የሞተው ነገር እንዲቀሰቀስ በጌታ በኢየሱስ ክርስቶስ ስም

የዚህ ዓለም ገዢ የማያምኑ ሰዎችን ልቦና አሳወረ ተብሎ እንደተጻፈ፣ በማያምኑ ሰዎች ላይ የተጣለ ማንኛውም አይነት የዚህ ዓለም ገዢ ግርዶሽ፣ የዚህ ዓለም ገዢ ጨለማ፣ የዚህ ዓለም ገዢ ቁጥጥር በአእምሯቸው ላይ በልባቸው ላይ ያለ ለወንጌል እውነት ምላሽ እንዳይሰጡ ተብትቦ የያዘ የክፉ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የወደቀ ይሁን። በናዝሬቱ ጌታ በኢየሱስ ስም ይራገፍ ይህንን ሰንሰለት እንቆርጣለን ኃይለኛውን እናስራለን በጌታ በኢየሱስ ስም የታሰረ ይሁን ብዙዎች ለደህንነት ይለቀቁ ብዙዎች ለህይወት ይለቀቁ ብዙዎች ለወንጌል ስራ ይለቀቁ በጌታ በኢየሱስ ክርስቶስ ስም ወንጌላችን ገና ድል ያደርጋል ብለን እንደዘመርን ወንጌላችን ድል ያድርግ ወንጌላችን በጨለማው ላይ ብርሃንን ያብራ የታሰሩ ይፈቱ፣ የተያዙ ይለቀቁ።